ኢትዮጵያ ለ14 ዓመት ስትገነባ የነበረውን የአባይ ግድብ ሴፕቴምበር 9 2025 አስመርቃለች። ስለዚህ ግብፅ ላይ ምን ተፈጠረ? አባይ በመገደብ ውስጥ ሀገሯ ምን ያህል ትጎዳለች ሚለውን ለማየት እዚህ ግብፅ ደርስ መጥቻለሁ። አባይ ግድብ ከተገደበ በኋላ የግብፅ አዲስ ነገር ምን አለ ካላችሁ ይሄ ሙዚየም ነው። ቀደም እንደነገርኳችሁ፣ ኢትዮጵያ የአፍሪካ ትልቁን ግድብ አባይን 2025 ሴፕቴምበር 9 አስመርቃለች። ግብፅ ደግሞ በዚህ ወር መጀመሪያ ኖቬምበር 1 2025 ላይ የአፍሪካ ትልቁ የሆነውን ግራንድ ኢጂፕሽን ሚዚየም አስመርቃለች። በዛሬው ቪዲዮ ከአሌክዛንድሪያ ወደ ካይሮ በፈረስት ክላስ ባቡር እንሄዳለን። ከዛም ደግሞ የአፍሪካ ትልቁን ሙዚየም እንጎበኛለን። ተከታተሉ። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ያንጎ ኢትዮጵያ ነው። ያንጎ ለተሻለ ጉዞ እስከ 30% ባነሰው ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። በመጀመሪያ ኤፒሶድ እንዳያችሁት ግብፅ ድረስ መጥቻለሁ። እዚህ አሌክዛንድሪያ ነው የሚገኘው። እንግዲህ አሌክዛንድሪያ አንድ ቀን ቆየው፣ አሁን ደግሞ ወደ ካይሮ እንመለሳለን። ያው ፈርስት ክላስ ነው የሚሆነው፣ 50 ዶላርን የከፈልኩት። ሲዲ ጋቤር ትሬን ስቴሽን የሚባለው ወደ ውስጥ እንገባለን። ተከታተሉ ባቡር የጠበቅኩ ነው ከአስር ደቂቃ በኋላ ይመጣል። እሱም እዚህ የተዋወቅኩት ፈርስት ክላስ ነው የቆረጠው ባይዘው። የሚገርማችሁ ነገር 50 ዶላር ነው የቆረጥኩት ትኬት እዛው ጋር ማለት ነው። ግን ከዛ ቀደም የቆረጬ ነበረ። እስካም ተደርገና ረከስ ያለ አለ ውዱ አለ። ታልጎ ይባላል ትሬኑ ስማቸው ለው። ፈረንጅ ኢትዮጵያ መጥቶ ትሪት እንደሚደረገው እንደዛ ነው። እኔ ትሪት የሚያደርጉ እዚህ ሀገር ስመጣ ነጭ ነኝ። ባቡር መጥቷል። ልንገባ ነው እንግዲህ

አጋይ ለማንኛውም ይኸውላችሁ፣ ሽንት ቤት ነው ያው ሶ ሽንት ቤት ልጠቀም ገና እንደገባው ሰውዬው ምን ይለኛል ቲፕ እፈልጋለሁ አለኝ። ሽንት ቤት የቱ ጋር ነው የሚያስጠይቀው? እዚህ ነው አለኝ። ገባው። ከዛ እዚህ ጋር መጣና ነፋ ነፋ መሬቷን አንድ በእጅ በእግሩ ያ አጸዳትና ቲፕ አምጣ። ወት ለማንኛውም ሽንት ቤት ልጠቀም ነው። ከዛ አሁን ወደ ካፍቴሪያ እንሄዳለን። ዞር ዞር እንላለን። ትሬኑን አሳያችኋለሁ። መስኮት ጋር ብሆን ምናምን ብዙ አሳያችሁ ነበር። ሪንከሱ በፊት ተቀመጥኩ አዛ ቦታ

አይ ጋይስ የአሁኑ ሰውዬ በቃ አልፋታ አለ እንጂ ብሎ ለማንኛውም ቺክን በዳቦ እና ቺፕስ አም ዘጠና ብር አለኝ እንግዲህ እሺ ነው ነው ትባላላችሁ ሰው ሶ በስመ አብ ሲያምር ኳሊቲው ኡፍ ባቡራቸው በየፍስ ኦ ማይ ጋድ ግን ያው እንደነገርኳችሁ ነው የፈርስት ክላስ ነው እና ቲቪዎቹ አይሰሩም እንዴ ለምን እንደሆነ አላውቅም እና የኔ የደረሰኝ ቦታ አዛ ቦታ ነው። ለማንኛውም ምግባችንን እንብላ እና ኳል ያለው ሰውዬ በቃ ቲፕ ካላመጣ ብሎ ሊገለኝ ነው ስ ሶዳከሊና ለስላሳ ደግሞ ገዛን። ራበኝ እንዴ! አይ ጋይስ ለማንኛውም እየወጣን ነው። ከዚህ ጋር ስትወጡ ያለው ቫይ ወደ ከድሬዳዋ ስትወጡ ይመስላል እና በጣም አሪፍ ነበር። እንደዚ አይነት ቦታ ቢደርሰኝ በጣም ደስ ይለኝ ነበር። አሮ ነው ዋይ ትኬት ቆርጬ እስከሶ ጋር ፊት ለፊት ላይ ከመሆን ብሮ ደስ አይልም። ኦኬ እንግዲህ እየወጣን ነው ወደ ውጭ ማለት ነው። አደባባይ አደባባዩ ጋር ኦቨርኒዝ እና የሆነች ሩም አግኝቻ ያለው 15 ዶላር ለሁለት ቀን ባክፓክር መሰል ኳርል ባክፓክ ይዤ እየዞርኩ መስመ የለኝ ምን የለኝ ስትረግሉ ግን ከባድ ነው። አባቴ አሳልፉኝ ይቅርታ መድሀኒዓለም ምን ሰዓት ነው የመጣሁት? ስቱ ማች መገናኛ ነው የመጣት የመጣሁት። እናት እሻሁን ኬት አባቴ ነው አደባባ ማገኘው ወይ አምላኬ፣ ጉድፈላ ማለት እንደዚህ ነው። እንግዲህ ኦበር ጠርቼ የት እንደ ቆመ እየፈለግኩ ነው፣ ግን እዛ ጋር ሳይሆን አይቀርም ሳይድ አሪ ራሱ ር እን ቅድሙ ሰውዬ የራሱ አይደለም እን ሳይድ ሳድ ሌላ ነው እ አሽ ወደ ሆቴል እንሄዳለን። በድጋሜ ተከታተሉ ሰብስክራይብ እያደረጋችሁ ያ እንዳለ መንገዱ ተዘጋግቷል። ወጣው ከኡበር ማለት ነው። እንዳለ አገሩ ተዘጋግቷል። ሆቴል የፊት ለፊት ነው ያለው። አይ ቲንክ ሆቴል ያዝኩበት አካባቢ የንግድ ቦታ ነው መሰለኝ። እቃ አስቀምጠ ምናምን በወጣ ደስ ይለኛል። በጣም ኃይለኛ ሰፈር አይደል በስመ አብ ያበረ ነው ያበረ ነው። እንግዲህ ጋይስ መንገዳችንን እንደቀጠልን ነው። ከአሌክዛንድራ ካይሮ ደርሰናል። እኔ ብለው መሻር ቱርክ ያለው እየመሰለኝ ነው። በጣም ብዙ ልብስ እያየው ነው። እንግዲህ ኧረ ቀስ በሉ ተዉ። ቀስበሉ ቀስበሉ ማን ይበላል አባቴ። ብዙ መጽሐፍ ቤት አለ፣ ምግብ ቤት አለ። በለው ይላል። ቺክን ቺክን ቺክን። ጥም እየመጥቼ ተቀበልኩት? ያበረ አይ ቲንክ ያኛው መሰለኝ እዛ ጋር አረረር ያበረ ፎቅ ነው፣ ፊት ለፊት ያለው ሆቴል ነው መሰለኝ። ይሄ እንዳለጥፈኝ ያዘው ያዘው ያዘው። እሺ እንዴት ነው ካስቴሎ ሆቴል የምንደርሰው? ቤቱ ጋር ነው መግቢያ ልቅልቅልቅ አለብኝ አገር እንዳለ ራሱ በዚህ ነው መግቢያ። በዚህ ጋር ነው ሪሴፕሽን። የለም ዝም ብለው ረጉድ ፈላ ሪሴፕሽን ይኑር አይኑር አላውቅምፍሮንት ዴስክ አለ ከላይ መለ ፍሮንት ዴስክ ባክ ዴስክ ነው እንጂ ፍሮንት ዴስክ ይላል እንዴት?

ሚ መጀመሪያ ያዝነው ያዝኩት ሩም ሆቴላቸው ውሃ ፈሶ ተዘጋ አላለኝ። ሮማችሁ ውሃ ፈሶ ተበላሽቷልና ሁለተኛው ቅርንጫፋችን እንውሰዳችሁ ብሎ ያዙልን ነገ መመለስ ይችላላችሁ አሉ። እዛኛው ወራይቨር ብሮ አራሮን ሪ ኪር ስ ፖይንት ፒራሚዶቹ አካባቢ ሊሆን ነበረ ዛረስ ሜድ አስጠለኝ ግን ጠዋት ሜድ አይቀርም ሰው ያ ዛሬ ውሌ ይህን ይመስል ነበረ። ያ ካይሮ ገብትናል። እንግዲህ አር ጋይስ ለማንኛውም እንግዲህ አሁን ሩሜ ነው የምንገኘው ቀጥታ ኦፕ እሬ በስማ ላሳያችሁ የዛሬ ቪው የለንም። የፒራሚድ ቪው የለንም። ለማንኛውም እንግዲህ ስ ኖርማል ላይፍ እን ግብፅ ውስጥ ወጥ ስ ኖርማል ላይፍ እዛ ጋር ቲቪ እያዩ ነው። ሶ ባለፈው ግብፅ ከመጣው በኋላ ብዙ ነገሮች አዳዲስ ነገሮች ግብፅ ላይ ተፈጥረዋል። አሁን ወደ ግራንድ ኢጂፕሽን ሚዚየም እንሄዳለን። ሶ ወደ ኢትዮጵያ መሄደው ዛሬ ማታ አራት ሰዓት ተኩሌ ነው ከምሽቱ አሁን ገና ከጠዋቱ አምስት ሰዓት ላይ ነው። በጣም ብዙ ሰዓት አለን። ቀነም ሙሉ ቪዲዮ እንቀርጽበት እንቀርጻለን ማለት ነው። ኡበራችን እንጠራለን። አይ ሃቭ ቢን ዩዚንግ ኡበር ደ ሞስት ኦፍ ዘ ታይም እዚ እስካለሁ ድረስ ዘ ግራንድ ኢጂፕሽን ሙዚየም 12 ማይል ለሆኔ ካለሁበት ሆቴል እኔ መሀል ሆቴል አካባቢ ነው ያለሁት፣ ግን 200 ኢጂፕሽን ብር ብቻ ነው የሚወጣው ለራይድ። እስከ 30% ባነሰው ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ።

ዌልካም ቱ ግብፅ። ብዙዎቹ ፎቆች የወላቸው እነዚህ ናቸው። ያረጁ ብዙ ዓመት የቆዩ ናቸውና ሊፍታቸው እንደዚህ ነው። አሚን እኔ ለምጄዋለሁ። ኤ የመጀመሪያው አፓርትመንታችን እንደዚህ ግን፣ በስመ አብ ያስፈራል። በየሱስ ስም። ስለዚህ አሁን ቀናችንን እንጀምራለን። ጠዋት ጸጥ ያለ ነው ሰፈሩ። እዚያ አካባቢ በዛ በኩል ነው መሰለኝ ፒክ የሚያደርገኝ ያ በተረፈ ዛሬ ሆፉሊ ጀልባ ላይ መውጣ ደስ ይለኛል፣ መውጣት አለብኝ። እዛ ጋ ቁርስ ነው የሚሸጠው እና ብበላ ደስ ይለኝ ነበረ። እዛ ጋ ነው። ኦበሪ። ሄሎ፣ ዮሐንስ ምንድን ነው የሚያስፈልገን? ይሄ ሙዚየም ነው። ስታዲየም ነው የመጣሁት። ወይት ሰው ተረድሯል እዚህ ጋር ኦኬ። ለማንኛውም ጋይስ እንግዲህ አሁን ወደ ውስጥ እየገባን ነው። በኃይለኛ ሰልፍ ነው ያለው በጣም ሶ ቲኬት ኦንላይን ላይ ነው መግዛት የምትችሉት። ነገሩ እኮ ትለውጧል ሁላ በርሌው ላይ ሽጡም እዛው ተዳርቃችሁ ቲኬታችሁ ግዙ ነው። ሶ ቲስ ኢዝ ላይክ ላስ ቬጋስ የሆነ ካሲኖ ቢገስት ካሲኖ ስትገቡ ኦር ደግሞ ላይክ ናናና ረዞርበል ንን እየጠራኝ ነው እዛ ጋ በየሱ ተግባብተናል። ከሆን እናያ በጣም ሂውጅ ነው ቦታው ቢግስት ፓርኪንግ እና ደግሞ ፒራሚዱ እዛጋ አለ። እንግዲህ ሀያ አመት ነው የፈጀው ይሄ ሙሉ ሚዚየም እስኪያልቅ ማለት ነው። አሁን በቅርብ ቀን እንግዲህ ጫልቋል። አሁን ሲኩሪቲ እንገባለን፣ ከዛ እንመለሳለን ማለት ነው። ቪዲዮን ቦሪንግ ላለማድረግ የሆነ ሂስትሪ ምናምን ምናምን ላለማድረግ ሞክራለው። ወደፊት ሴኩሪቲውን አለፍን፣ በጣም ላይክ እንደምታዩት እሱን ካለፍን በኋላ፣ አሁን ደግሞ ቀጥታ ቲኬታቹን ስካን ማድረግ ያለ። this is so professional እየገባን ነው አሁን፣ ሁሉ ነገር አለፍን እንደምታዩት። ይሄ ቀልድ ቀልድ አይደለም ይሄ ሙዚየም ማለት። ሶ ያ በዚክሊ ውስጡ በጣም ትልልቅ ሀውልቶች አሉ፣ ታሪኮች አሉ። Thank you. Okay, you want to take the picture? Okay, let's go. ንይ ለማንኛውም ጋይስ እንግዲህ ፎቶ ፎቶ እያሉኝ ነው። በጣም ናይስ ናችሁ፣ ላይክ ልጆቹ ፎር ሰም ሪዝን እኔ ብዙ ሀገር ሲሄድ ሚን ቱርክም፣ ናይስ ናችሁ ለእኔ ካሜራ ሲይዝ ብዙ ጊዜ ያው ናይስ ናቸው አረቦቹ፣ እና እዚህ ግን ኦቨርሊ ነው በጣም ናይስ የሆኑት ልጆቹ፣ የሆነ ካሜራ ይወዳሉ ምናምን ከፎቶ ነው እና ሳይራ ልክ ዩቲዩብ ላይ ይጠይቁኛል። ዩቲዩብ ላይ ልክ ሲከፍቱት የሮናልዶ ቪዲዮ ሲመጣ ሮናልዶ ናይት ተካዋለሁ ምናምን ይላሉ። እና ያው ሰብስክራይብንም ሲያዩ ደግሞ ያው ደስ ይላችኋል። ስፒድ አፍሪካ ይመጣል። ያ ኖረ ቫይብ ሆፕፉሊ ዊል ጌት ቱ ሚት ሂም ኦኬ አይ ጋይስ ዘ ግራንድ ኢጂፕሽን ሙዚየም ልንገባ ነው። አደባባይ አደይ ስታዲየም 22 ያለው የኢትዮጵያ ስታዲየም ሲያልቅ የሆነ እንደዚህ መሆን አለበት፣ በስታዲየም ደረጃ ማለት ነው። ይህም 2 ዓመት ከፈጀ ጥሩ ነገር፣ ብዙ ጊዜ ሲፈጅ አሪፍ ነው። ሲቆይና በስመ ውስጥ ገብተናል። እንግዲህ ይሄ ነገር አያወድቅም። ዳር ዳሩ እንዳለ ዙሪያውን ውሃ ነው ያለው። ውሃ ያለው እንዳለ ከዛ ምን ያክላል ግን የሚያስረዳ ነገር እዚህ አካባቢ የለም። በዚህ ዓመት ዓባይ ግድብ ከተገደበ በኋላ የግብጽ አዲስ ነገር ምን አለ ካላችሁ ይሄ ሙዚየም ነው። እንደነገርኳችሁ 20 ዓመትን የፈጀው 1 ቢሊየን ዶላር፣ በዓመት ከ100 ሚሊዮን በላይ ኤስቲሜት ያደርጋሉ። ያው እንዲሰራ ማለት ነው። በዓመት ከሚሊዮን ዶላር በላይ እና ነገር ደግሞ ኖቬምበር ፈርስት ነው ያለቀው ኖቬምበር ዋን ማለት ነው። ያ ማለት አሁን ነው ከስራ የጀመረው በዚህ ወር ገና ማለት ነው። እና ኢንካሟን በዚህ በዚህ እያበዛች ነው ግብጽ። አይ ሚን ኮስቱ አንድ ቢሊዮን ዶላር ከሆነ እና በአመት እስከ መቶ ሚሊዮን ኤክስፔክት ካደረጉ በ10 ዓመት ይዘጉታል ማለት ነው። ዳስ በጣም ያበረ ነው። ይሄ ሎንግ ተርም እንትን ነው። ኢትዮጵያ ውስጥ እንደዚህ ነው የሚያስፈልጋት ሰምቲንግ። በጣም ሰው ገብቶ ከፍሎ የሚገባው ገብቶ የሚያየው ነገር። ፎር ሰም ሪዝን እኛ ብዙ አክቲቭ አለን እንደዚህ ጉብኝት ላይ አልተለመደም ሶ፣ ያ ግን አሁን እዚህ ውስጥ ያሉት እንዳለ የግብጽ ሰዎች ናቸው። እንዳለ አይደለም ግን፣ ብዙዎቹ የግብጽ ናቸው ከፎሪነሩ ይልቅ ማለት ነው። ግን በዛው ልክ ደግሞ በጣም ብዙ ጎብኞችም አሉ ሰው። ያ በድጋሜ ጉዟችን እየቀጠልን ነው። አይ ቲንክ ውስጡ ሬስቶራንቶች አሉ የሚበላ ምግብ ምናምን ሬስቶራንቶች አሉ፣ ከሚገበኘ ውጪ ማለት ነው። በስማ አይታችሁታል። ከፒራሚዱ ጋር ቅርብ ነው፣ ይሄኛ የተራራቀ ነገር የለውም። እዚሁ አካባቢ ነው ፒራሚዱ። በፒራሚዱ ጋር ያለው ከዚህ ጋር ይታያል። ብዙ ሰው የቀረጸ ነው ቪዲዮ። ሙዚየሙ በጣም በጣም ትልቅ ነው። እንኳን አይደል አንድ ቢሊዮን ሲባል ብዙ ሰው በቃ ምን አለ ውስጡ ነው የሚለው። ግን ደሆ ቢልዲንግ እስ ጀስ ሌላ ታሪክ አይደል እንዴ? አዎ የሆነ ቦታ እየገባ ነው እንግዲህ። ጋይስ ጸጥ በሉ ጸጥ በሉ ታንኪዩ። ፈርስት ጋለሪ ኦፍ ሚውዚየም ብሏል። የመጀመሪያው ጋለሪ በጣም ብዙ ነገር ነው ያለው ውስጡ። ስለ ግብጽ ሲወራ ማይክል ጃክሰን የሰራው ግብጽ የሰራው የቪዲዮ ነው። አይታችሁት ከሆነ ባለፈው የኤኔሊ ቻፓ ሚዚክ ቪዲዮ የሰራው ጊዜ ያስተማረን ሰውዬ እዛ ላይ ቪዲዮ ላይ ያለበት እዛ ላይ ማየት ትችላላችሁ። ስለ ግብጽ ሲወራ ማለት ነው። እና ሁሌ ግብጽ ባየ ቁጥር እንትን የማይክል ጃክሰን ሚዚክ ቪዲዮ ነው የሚመጣብኝ። እና በዚህ አመት ደግሞ ከማይክል ጃክሰን ኪሮግራፈር ጋር አንድ ላይ ሰርቻለሁ። ካላያችሁት ኤኔሊ ቻፓ ኬኦ የሚለው ሚዚክ ቪዲዮ እዩት፣ ከዛ ጃን ይፈልጉት። እንግዲህ ከዛ በተረፈ የዞርን ነው

እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። በድጋሚ ጃኒኔ ሰብስክራይብ እያደረጋችሁ አሁን ደግሞ ዞር ዞር እንላለን። የተለየ ነገር ካየን እንቆማለን፣ ካልሆነ አፈጣጥነን ወተን ደግሞ ግብፅን እንጎበኛለን። ለካ አንድ ላይ አንድ ላይ ናቸው። እዚህ ጋ አድርገው ሄድፎን አርገው እየዞሩ ነው። አንድ ነበስ ነው ይህን ማስጎብኘት ማለት በጣም ከባድ ቤዚካ ከኢትዮጵያ በጣም በተለይ እንደዚ ነገር የሚማቻችው ሰዎች ስለ ድሮ ስለ ሂስትሪ በጣም ማወቅ የምትፈልጉ ሰዎች ግብጽስ ልር የኢትዮጵያ ረካሹ ሀገር በጣም ትኬት ቆርጣችው ትንሽ ቪዛ ነው የሚያስቸግረው። ሞክሩ ደግሞ ዛ ሞ ምን አባቱ ጋይስ እዚህ ሶስት ቀን ብቻ እራሱ ብትመጡ ብር አታወጡ። እውነት ንምላችሁኮርስ ይጀምራሉ የምር ትራል ኮርስ ለኢትዮጵያና ለዲያስፖራ መጀመሪያ አይቀርም ቢካዝ ኦልሬዲ የሁሉ ሀገር ሄጂ ኦማይ ጋር የተማርኩ ትምህርት እና እስቲ ልጀምር ወይ ከኢትዮጵያ ኬንያ ምናምን። አሁን ቪዛ ነው እኮ ችግሩ ለአሜሪካ ፓስፖርቶች እንመጣላቸዋለን ወይ ግሪን ካርድ ያላቸው ሰዎች ሰምታይምስ ብዙ ሰው በቃ ይበላል። አንዳንዴ አሁን እኔ ብዙ ጊዜ አሁን አንዳንድ ቦታ ታክሲ መጠቀም ሲገባኝ ኡበር፣ አንዳንድ ቦታ ኡበር መጠቀም ሲገባኝ ታክሲ በቃ ትርምስሙ ሲወጣ አጋጥሞኛል። ቃል አልዋሻችሁም። ልወጣ ነው እኔ አጅስ ወነት ሾዩ ጋይስ ምን ያህል ትልቅ እንደሆነ ቦታው እና ምን አይዲያ ውስጡ ላይክ ምንድነው አይዲያው? በቃ አይዲያ ነው በቃ ያው ነው። ከዚህ ጋር ትልቅ ነው ምን ያክላል መናታችሁ። ስታርባክስ አለ፣ አይስክሬም አለ፣ ምግብ ቤቶች አሉ። ቤዚክሊ ምግብ ቤት አለ። አይ ቲንክ ሾፒንግ መኖሩ አይቀርም መሰለኝ ዞር ዞር ካለ ሶ አይ ዶንት ቲንክ ሙዚየም ብቻ አይደለም። ኦፍ ኮርስ ዩ ኖ ምግብ ቤቶች ይኖራሉ፣ ግን ምግብ ቤቶች ደግሞ ላይክ ትልልቆቹ አሉ ዋና ዋናዎቹ ከዛ ደግሞ አም ቲንክ ፕሮፌሽናል ብፌ ምግብ ቤት እዛ ጋር እስካን እያደረጉ ነው መሰለኝ። ኧረ ግብጽ ግብጽ ግብጽ አሜን ቫይቡ ካላችሁ አሜን አሏሻችሁም። ባለፈው ራሱ አዲሱ እንትን የገባን ጊዜ ይህህል የተራራቀ ቫይብ የለውም። ሙዚየሙን ምንድን ይሄ ኦፍኮርስ ኢጅፕት ግብጽ በጣም የረጅም አመት እንትን አላት፣ እና የኢትዮጵያ ታሪክ ደግሞ እንዳያችሁት ጣል ጣል ያለ ነው። ለምሳሌ አዲግራት ሊሆን ይችላል፣ ጎንደር ሊሆን ይችላል። ና ታሪካችን እንደዚህ አንድ ቦታ ላይ አይገኝም። ና ግብጽ ስትመጡ በቃ መጣችሁ፣ ካይሮ ፒራሚዲያው፣ ና ሙዚየሙ የሆና ና ብዙዎቹ ይህን ያህል ርቀት የላቸውም። ሰው ይህ ነው፣ ይሄ ምንድን ነው ሰው እንዲበዛ ያደርገዋል ማለት ነው። አንድ ቦታ ላይ ይህ ፊልሚ። አሁን ደግሞ እቃ መሸጫ ቦታ መጥተናል። እንዳየት ከሆነ ኢትዮጵያ ሞር ባማረች ቁጥር ሞር ደግሞ አዳዲስ ነገሮች ለኛ ሴንስ ላይ ሰጠው ይችላል፣ ግን እመኑኝ ብዙ ሀገሮች እንዳይወት ከሆነ የሚበልጡን በቱሪስት ብቻ ነው። ኢቨን በሰው እንኳ ምናምን ሳይሆን ቱሪስቶቻቸው በጣም ብዙ ብር ያጠፋሉ። ዲያስፖራ ሲዝን ኢትዮጵያ ውስጥ ጋስ ዶን ሀ ኤኒ አይዲያ ስንት ብር እንደሚጠፋ ለው ስንት ብር እንደሚጠፋ ላይክ ብዙ ሰው አይዲያ የለውም። እና የአንዱ የቱሪስት ስራ ደግሞ የሌላን ሀገር ብር ወደ ሀገራችን ማስገባት ነው እና ያ ቲክቶከር ዩቱበሮችን በጣም ብዙ ብር የሚያስገቡ ኢትዮጵያ ውስጥ የሌላ ብር ይኖረሚን ለማንኛውም ለወጣ ነው ወጥቼ አይ አም ገነ ፋይንድ ሰምቲንግ እና ፊል ላይክ ታሪክ የምትወዱ ከሆነ ዩኒድ ዘ ሆል ዴይ እዚህ ለመጨረስ ቴክስ ታይም ለማንኛውም ጋይስ እንግዲህ ዘ ግራንድ ኢጂፕሽን ሚዚየም የነበረኝ ቆይታ ይመስላል። አሁን ደግሞ ውጭ ወጥተን ዞር ዞር ናለን። በድጋሚ ሰብስክራይብ ያደርጋችሁ ጃኔ ነኝ ያዘው የወላችሁ እንግዲህ ጋይስ፣ ምሳ ልበላ ኡበር ጠርቼ አሁን ከሙዚየም የወጣሁት። ኡበር ጠራው፣ ሰይጣናቸው ተነሳ። ይኸውላችሁ እዚያ አካባቢ ይወላ ያው ፒራሚዱ እዚያ ጋር ነው አይደል? ፒራሚድ አካባቢ ምናምን ስትሆኑ ይብሳል። እንዲሁም እስካሁን ኖርማል ነበር። ከዚህ ነው የጉብኝት ቦታ አልነበርኩም እና ኡበር እንኳን ጠርታችሁ ትቃጠላላችሁ። ለምን ኡበር ትጠራላችሁ? ቴክስት ይልኩላችኋል። ለምሳሌ ኡበሩ 80 የኢጂፕሽን ብር ከሆነ ፓውንድ፣ እነሱ ቴክስት ብለው 800 አለኝ። የመጀመሪያው ካንስል አደረኩበት፣ ዞርበል። ሁለተኛው ጠራው 600 ዞርበል። አሁን ይኸው ሶስተኛ ጠርቼ 3 ሚኒት እያለ ነው እስቲ በዚህ ዋጋ የሚስማማ ከሆነ አላውቅም። ግን ችግር አለባቸው። በጣም እናሮ ላይክ ዲስ። ባለፈው እንዴት እንደተማረርኩ ገባኝ። እግዚአብሔር አሁን ነው የገባኝ። ለማንኛውም ውስጥ ነኝ። ውጭ ብዙ ሰዎች ቆመዋል፣ አሮ ኡበር እየጠበቁ ከሆነ ምናምን። እንደምታዩት በጣም ብዙ ሰው ቆመዋል። አይሆፕ አይሆፕ ኢትዮጵያ እንደዚህ አይነት እንደማትሆን ተስፋ አለኝ። እኛ ጋር በዛ ከተባለ በቃ ኤርፖርት ላይ ሁለት ሺ ብር ምናምን ሶስት ሺ ብር ጠይቋቸዋል። እዛው ከቦሌ ኤርፖርት ማዶ ሆቴል ለመወሰድ ምናምን ውች ኖርማል አደል ዮሐንስ ላቸሁ ነካት ነካት ነካት፣ ግን ያምራል። አሁን ራት ነው ምሳ መንበላበት ቦታ መጠ አንተ ኮፒራይት ዝም ብለህ ምሳ መንበላበት

መጥቺ እዚህ ጋ ስፒከሩ ላይ የተቀመጥኩኝ ፀሐይ ነው አልዋሻችሁም። ምግባቸው ያየሁት ምግብ እዚህ ቺክን ፓስታ አላቸው፣ ፓስታ በቺክን ማለት ነው እና፣ አልዋሽም፣ እሱ ያበደ ነው ይሄኛው ማለት ነው። ግን ደግሞ ቤቱ ደግሞ ቀጣይ ከጎን ያለው ቤት ደግሞ ያበደ ነው። ግን ለካ የተለየ ፎቅ ነው ሰው ገና ወርጄ ምናምን ቤት መቀየር አለብኝ ው እሱ እምበላለን። ፒራሚዱ ፊት ለፊታችን ነው። ለማንኛውም በድጋሜ ሰብስክራይብ እያደረጋችሁ ጃኒ ነኝ። ቻው